አደይ ሰራተኛ ይቱ አደይ ማናገታት ማንሳሳገታት አደይ እንግዲህ ታግታለች ማለት ነው። ይህን የሰራቸውን ፍቅር ነች ማለት ነው። ፍቅር እንግዲህ ትቀናባታለች የቤት ሰራተኛም ስለሆነች ማለት ነው። ፍቅር ለአደይ በጣም ጥሩ ምቸታ ትሰጣት ማለት ነው። ፍቅር ደግሞ የቤት ልጅ ናት ማለት ነው። ባርኮቴና ዳዊት ደግሞ በጣም ይወደዋታል ማለት ነው። በጣም ያፈቅሯታል ማለት ነው። ውድ ቤተሰቦች በዚህ የተነሳ በዚህ አጋጣሚ በጣም ችግር ትልቅ ችግር ተፈጥሯል ማለት ነው። እና ውድ ቤተሰቦች እንግዲህ እንደምናየው ከሆነ አደይ በጣም መልካም ልጅ ናት ማለት ነው። በስራዋም በቃ መልካም ነች ማለት ነው። ባርኮቴና ፍቅር ደግሞ የቤት ልጆች ናቸው ማለት ነው። የቤት ልጆች እንደመሆናቸው መጠን ሁለቱም የፍቅር እና የባርኮቴን ጸባይ ስታመሳስሉት አይመሳሰሉም ማለት ነው። አደይ በጣም ምስኪን ልጅ ነች ማለት ነው። ባርኮቴ በጣም ይወዳታል። ሰላም ጤና ይስጥልኝ። አደይ ክፍል ሀያ አንድ ላይ ይችላችሁ መጥቻለሁ ማለት ነው። ዛሬ ደግሞ አደይ እንግዲህ ምን ገጠማት? ማነሳሳገታት ይቺ ፍቅር እያለች ፍቅር ይቺ ሰይጣን ፍቅርን የሚገለግለን አጣን ማለት ነው። እንግዲህ በፍቅር ምክንያት እሷ ስለምትቀናባት እሷ እንትን ስለምትላት አሳግታታለች ማለት ነው። ለምን አሳገተቻት ውድ ቤተሰቦቼ ማለት ነው? የታገተችው ለምንድን ነው ዳዊት ስለሚወዳት ነው። ዳዊት ደግሞ ፍቅሩን እየገለጸላት ማንም የለም ነበር፣ ክላሷ ገብቶ እየነገራት እያለ ከዛ እንትና ባርኮቴ መጣ ማለት ነው። ባርኮቴ በመጣ ሰዓት ከዛ ይሰማና ቁጭ ይላል ማለት ነው። ከዛ እንዴ ለባርኮቴ ሳሎን ቤት ቁጭ መትሀል እንደ ይለዋል። አዎ መጥቻለሁ። ከዛ ባርኮቴ ሳ እንትና ከአደይ ከአደይ ፍቅር ይዞኛል ይለዋል ማለት ነው። ባርኮቴ ደግሞ እንዴ እኔም እኮ ፍቅር ይዞኛል ብዬ ነው የምነግረው፣ ወይስ ምንድን ነው እንዴ እኔ ቆሜ ማ አንታት እስቲያትም ብሎ እሱን ይጮህበታል ማለት ነው። እሱ ላይ ይጮሀል ማለት ነው። ባርኮቴ ዳዊት ላይ ይጮሀል። ዳዊትም ደግሞ እንዴ ባርኮቴ ባሳብ ጭልጥ አልክ እሷ ምን ሆና ነው ይለዋል ማለት ነው ባርኮቴ እንግዲህ አሁን ላይ በፍቅር ውስጥ ነው ማለት ነው እየወዳታለች እሱም ሌላም ልጅ ደግሞ አዴን ብዙ ወንድ ነው የሚወዳት በነገራችን ላይ ፍቅር ደግሞ በቃ አዴን ለማስወገር ትፈልጋለች ከዛ ቤን ለማስወጣት ትፈልጋለች አስወጣት አሷ ብቻዋን መሆን ትፈልጋለሽ ማለት ነው ውድ ቤተሰቦች ምክንያቱም ዳዊትን መውሰር ትፈልጋለች ማለት ነው ዳዊት ደግሞ አይፈልጋትም አይፈልግም ማለት ነው። ዳዊት አይፈልጋትም ፍቅርን። ስለዚህ እኔ አልወድሽም፣ የራሴ ሕይወት አለኝ የራሴ ያስቀምኳት የኔ ያልኳት ስላለችኝ አትረብሽኝ እየመጣሽ ነጋ አጨቅጭቅ ብሏታል። እሷ ግን ሁል ጊዜ በሄደችበት ከሱ ራስ ላይ ስለማትወርድ ከሱ ራስ ላይ ምንም እንትን አትለም ማለት ነው። ሁሌ እንደወደደች ሆኖ ማለት ሰዎች እሱ የ አይወዳትም በነገራችን ላይ ፍቅርን ፍቅርን አይወዳትም ማለት ነው። እሱ የሚወደው ማንን ነው? አደይን ነው። ሁሉም ሰው የሚወዳት አደይን ነው። ከዛ ደግሞ መንገድ ላይ የሚቀመጥ ልጅ ነበር፣ እሱ ይወዳታል ማለት ነው። ብቻ አደይን ብዙ ሰው ይፈልጋታል ማለት ነው። ከዛ ኤልም የሚባል ልጅ ደግሞ መጥቶ ነበር ማለት ነው። ኤልም ደግሞ አደይን ሂጅና ቤት አስጅለት የኤልም ቤት ብላ ትልካታለች ማለት ነው፣ ከዚህ በፊትም እንዳየነው። ከዛ ኤልም ደግሞ አደይን መቷት ነበር እና ይቅርታ ጠይቋታል ማለት ነው። እሱን እሱንም ደግሞ እንድታደረግ የምታደርገው ፍቅር ናት ማለት ነው። እንደዛ የምታደርገው እንደዛ የምታደረገው ለምንድን ነው አደይ እሱን ስለምትወደው? ዳዊትን ስለምትወደው በቃ አዴን የወደደ ሰው በቃ ለሷ ጥላቷ ነው ማለት ነው። ለሷ ጥላቷ ስለሆነ በሱ በሷ አንጻር የተነሳ አዴን በጣም ትጠላታለች ማለት ነው። አዴን ደግሞ ብዙ ሰው ያፈቅራታል፣ ብዙ ሰው ይወዳታል ማለት ነው። አዴን በጣም ምስኪን ልጅ ነች። ብዙ ሰው ስለሚወዳት እሷ ትቀናባታለች ማለት ነው። እና ስለምትቀና ውድ ቤተሰቦቼ፣ እንግዲህ ምንም ማድረግ አይቻልም ማለት ነው። አሬ ብዙ ሰው ስለሚወዳ ፍቅር ስለምትቀና ነው ማለት ነው። አደይ በጣም መልካም ልጅ ናት ማለት ነው። አደይ በጣም የዋህ ነች። አደይ በጣም ምስኪን ነች። በቃ በሁሉም ነገር ምስኪን ስለሆነ ግን ብዙ ሰው ይቀናባታል ማለት ነው። በአደይ ማለት ነው፣ በአደይ የተነሳ ብዙ ሰው ስለሚቀናባት በዛም በዛም አንጻር በቃ ፍቅር የሉን እንግዲህ ተግባባት ብላ ነበረ። የለም ደግሞ እንኳን ሊግባባት ማለት ነው ውድ ቤተሰቦች አይፈልግም ማለት ነው ለመግባባት፣ ምክንያቱም በቃ ስለማይፈልግ እሷም ደግሞ ፈልጋ ወዳ ሳይሆን

እኔ እንደ እህት ያደለሁም። አዴን ተናገርሽ ማለት ጫፏን ነካሽ ማለት ስራ ይሰራልሻል። ግን እሷ ፍቅ እሷን ደግሞ እንዲያግቷት አድርጋለች። ምስኪን አዴ እየታገተች ወደ ቤተሰቦች ያንኛው ልጅ ስለሚያ ፈቅራት ውጭ ላይ የሚቀመጥ ነበር እና እሱ ስለሚያ ፈቅራት ነው የታገተችው። ግን የሚያደረገችው ደግሞ ፍቅር ነች ፍቅር፣ ነፍስሻ አይማርም። አንድ ቀን ለአዴ መልካም ስራ ሰርታ አታቅም። ሁልጊዜ ችግር ነው፣ ሁልጊዜ እንትን ነው የምታደርገው ማለት ነው። አዴ ግን በጣም ምስኪን ልጅ ነች። ባርኮቴም ደግሞ በጣም ተወዳታለች። በስራዋም ይህን ባርኮቴ የምናት ተወዳታለች ማለት ነው። በዛ በዛ የተነሳ ሁሉም ሰው ስለሚወዳቸው እና አሁን ላይ ግን እነዚህ እንትን ስለሚሉ በቃ በዛ በዛ እየቀናይ እንትን እያለቻት ስለሆነ እሷም ደግሞ በቃ እንትን ላለው ብላ ተነስታለይ፣ ማለት ነው ቆፍጠን እንብላለች ማለት ነው። አሁን ላይ ግን በቃ የባርኮቴ ባርኮቴም ከሰማ እንደዚህ መሆኗ ከባድ ነው፣ ውድ ቤተሰቦች ማለት ነው። ፍቅር ተንከሴስ ነች፣ በነገራችን ላይ ተንከሴስ በቃ በብዙ ሰው እንዲደፍሯት ራሱ እያደረገ የነበረ ግን እሷ ጠንካራ ናት። አሁን ደግሞ አርቀው እንዲወስዷት ተናግራ ይዟት ዷል ማለት ነው። አፍንዋትን ታግ ታህል ያለች እኔ መልካም አዴ ማለት ነው። ጉድ ቤተሰቦች አዴ በዚህ ሰዓት ምን እያደረገችው ንዶች ዬ ማለት ነው። አዴ ማናሳግታት እንዴ ልትታገች አለች? ለምን ምክንያት ለምን ልትታገች ቻለች? አዴን ግን ያገተ ሰው በጣም ይሄ ከባድ ችግር እንደማለት ነው። ውድ ቤት ሰዎች አዴ በጣም ምስገልጅ ነች እንደምነግራችሁ ተስራ ውጭ ሌላ አታውቅም። አሁን እህቷም ስለምንታይ እህቷንም እየተገላመጠ የነበር ግን እህቷ በጣም ኃይለኛ ናት። ማለት አንድ አዴ አይደለችም አዴ ሁሉን ነገር እሺ እያለ ዝም ስለሆነ የምትለው፣ አሁን እህቷ ደግሞ ዝም ማለት አትችልም ማለት ነው። በቃ አዴ እኔ እንዳዴ አዴ አይደለውም። እሰራልሻለሁ ከተናገርሽ ስራሽ ይሰራልሻል። ግን እሷ እንደዚህ ልቅ የሆነ ነገር እንድትናገርኝ አልፈልግም ብላለሽ ማለት ነው። ምን አባሽ ልታመጭ እየተባባሉ ይጨቃጨቃሉ። ፍቅር ጋር ማለት ነው። እሷም ደሞ ነጫጭሻለሁ ምናምን እየተባባሉ እንግዲህ የዓለም ጦርነት ላይ ናቸው ማለት ነው። ውድ ቤተሰቦቼ እላችኋለሁ፣ የዓለም ጦርነት ላይ ናቸው። ውድ ቤተሰቦች እነሱ እንግዲህ በችግር ላይ ናቸው። አደይም ደግሞ በጣም ምስኪን ስለሆነች ለቤተሰቦቿ ብዙ ነገር ያላት ልጅ ስለሆነች ለቤተሰቦቿ ብላ ነው ይሄ ሁሉ የምታረገው ማለት ነው። ያው ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ